የዓለም የፕሬስ ነጻነት ቀን በሰው ሰራሽ አስተውሎት ወቅት ሲከበር በርካታ እድሎችና ፈተናዎችን ይዞ ስለመምጣቱም ነው የተገለጸው። የፕሬስ ነጻነቱ ከቴክኖሎጂ መስፋፋት ጋር ተዳምሮ የጋዜጠኝነትን ስነ ምግባር በመጣስ ሐሰተኛ መረጃዎች ስርጭት መስፋፋትም ጋር ፈተና እንደገጠመው ነው እየተጠቆመው። ይህንን ለመከላከል ታዲያ የተለያዩ ተግባራት በመንግስት በኩልም የተተገበሩ ስለመሆናቸው በዚሁ መድረክ ላይ ተነስቷል። ይህንኑ ጉዳይ ይዘን ነው የምንቀጥለው። ተመልካቾቻችን ተጨማሪ መረጃዎችን ለመጋራት በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን የአቶ ዮናታን ተስፋዬ የኢትዮጵያ አርታያን ማህበር ያዘጋጀውን መድረክ ዛሬ ሲከታተሉ ነበረ። ቀደም ሲልም እሳቸው ያነሱትን ሀሳብ ማሳያ አድርገን አንስተናል። የመገናኛ ብዙኃን ባለስልጣን ምክትል ዋና ዳይሬክተር ናቸው። ከእሳቸው ጋር ቆይታ እናደርጋለን። እጅግ አድርገን እናመሰግናለን አቶ ዮናታን፣ ስለ ጊዜዎት፣ ስለሚያነሱልንም ሀሳብ። ቀደም ሲል እያነሳን ነበረ፣ ከሚዲያ ነጻነት ጋር ተያይዞ በተለይ መንግስት ከለውጡ ማግስት የፕሬስ ነጻነትን ለማረጋገጥ እየሰራቸው ያሉ ስራዎች ምንድን ናቸው? እውነት ነው። በአለፉት ስድስት ሰባት ዓመታት ውስጥ የኢትዮጵያ መንግስት በርካታ ዘርፎች ላይ የሪፎርም ስራዎችን እየሰራ ቆይቷል። እነዚህ ሪፎርም ስራዎች ያው ቀጣይነት ያላቸው ናቸው። በዚህ ውስጥ አንዱ የሚዲያ ዘርፉ ነው። የሚዲያ ዘርፉ ደግሞ በስፋትም በኳሊቲም እንዲያድግ ብዙ ስራዎች ሲሰሩ ቆይተዋል። ከዚህ ውስጥ የህግ ማሻሻያዎች አሉ። ከህግ ማሻሻያው ደግሞ አስቻይ ሁኔታ ፈጥሯል። በዛ ውስጥ በርካታ ሚዲያዎችን መመዝገብ፣ ፈቃድ መስጠት በፊት ይከለከሉ የነበሩት ወደ ሀገር ውስጥ እንዲገቡ በሀገር ውስጥም ደግሞ ቀና የሆነ ፕሮሰስ ያልበዛበት የምዝገባና የፈቃድ አሰጣጥ ስርዓት ከማንበር ባሻገር ባለፉ በርካታ ዓመታት በተለይም ከለውጡ ዓመታት በፊት በነበረው የሚዲያ ኢንዱስትሪ ላይ ያጋጥሙ የነበሩ በርካታ ችግሮች አሉ። አጠቃላይ ከፖለቲካ ስርዓታችን ወዘተርፈ የሚመጡ ሰው እነሱንም ታክል ከማድረግ አንጻር ወይም እነሱን ከመቅረፍ አንጻር ብዙ ስራዎች ሲሰሩ ቆይተዋል። በተለይም ሚዲያዎች አካባቢ ላይ ሆን ብለው ከሚያጠፉት ካልሆነ በስተቀር በአመዛኙ በስህተት የሚጠፉ ጥፋቶች ይኖራሉ። እነዚህን ከማስተካከል አንጻር የአቅም ግንባታ ስራዎችን ስንሰራ ቆይተናል። ከተለያዩ አጋር አካላትም ጋር እንደዚሁ ስንሰራ ነበረ። ስለዚህ በአጠቃላይ ባለፉት ሰባት ስድስት ዓመታት ውስጥ የሚዲያ ዘርፉን ሪፎርም ከመምራት ኢምፕልመንት ከማድረግ ከማገዝ፣ ቀና መስመር ይዞ እንዲሄድ ከማድረግ አንጻር በጣም በሆደ ሰፊነት በጣም በብዙ ፈተናዎች ውስጥ የተለያዩ ግጭቶች የተለያዩ አጀንዳ ያላቸው አካላት ሀገራዊም ቀጠናዊም በሆኑ ጉዳዮች ጭምር ወጥረው ይዘውን ባለ ወቅትና ሚዲያው ደግሞ በዚህ ውስጥ ከፍተኛ ተጽዕኖ የሚያሳድርበት አንዳንድ አካላትም ይህንኑ ተጠቅመው የዜጎችን ወጥቶ መግባት፣ በሰላም መኖር የሀገራችንም ፋንዳመንታል የሆነው ብሔራዊ ጸጥታና ብሔራዊ ጥቅሞቻችንን በሚጎዳ ደረጃ የሚሰሩ ስራዎችን ከሁኔታ ልንሄድ ከምናስብበት ነገር አንጻር ሪፎርሙ አድካሚ መሆኑ ፔንፎ መሆኑ የታወቀ በመሆኑ ወደ ሰፊ በመሆን በማስተዋል በጥበብ እየተመራን የቆየው ይሄም ተጠናክሮ የሚቀጥል ነው የሚሆነው። ዛሬ የፕሬስ ፍሪደም ዴይን ስናከብር ባለፉት ሰባት ዓመታት ያገኘናቸውን በጣም አበረታች ውጤቶች ትልቅ ዋጋ በመስጠት ያሉብንን ፈተናዎች ደግሞ ከቴክኖሎጂም ጋር ተያይዞ የተጋረጡብን ፈተናዎች በርካታ ናቸው። እነሱንም ጭምር ኢኖቬቲቭ በሆነ መንገድ ዘርፉን ከዘመን ጋር ዘምኖ የህዝብን የመረጃ ተደራሽነትና ስልጡን ማህበረሰብ ከመፍጠር የዲሞክራሲ ስርዓት ግንባታንም በኛው ልክና በኛው የእርምጃ ልኬትና በኛው የማህበረሰብ እሴት ባህል ባገናዘበ መልኩ ተጠናክሮ እንዲቀጥል መወጣት ያለባቸውን አወንታዊ አበርክቶት እንዲወጡ እንደ ሬጉላቶሪ ተቋም ማድረግ የምንችላቸውን ነገሮች ሁሉ በህግ ማዕቀፍም በፖሊሲ በማስፈጸምም በመርህም እየሰራን ያለ ነው እና ይሄንን ቀን ስናከብር ባለፉት ዓመታት ያገኘናቸውን ጥሩ ተሞክሮዎች፣ ልምዶች፣ ውጤቶች ትልቅ ዋጋ በመስጠት ፈተናዎቻችንን ለማለፍ ደግሞ ውይይቶችን፣ አጋርነቶችን በማጠናከር ወደፊት በመራመድ ላይ ምናልባት ከዚሁ ካነሱት ጉዳይ ጋር ይዘን አንድ ነገር እናንሳ። ከመዘመን ጋር ሲያነሱ በተለይ የቴክኖሎጂ መስፋፋት አሁን ላይ ለፕሬስ ነጻነቱ ምን እድሎችን ይዞ መጥቷል? ፈተናዎች ውስጥ በምን መልኩ ነው የሚገለጹት? እውነት ነው። የራሱ ሁሉ ነገር የራሱ መልካም እና መጥፎ ገጽታዎች ይኖሩታል። በአንድ በኩል ቴክኖሎጂ የመረጃ ተደራሽነትን ከማፋጠን ብዙሃኑን ተደራሽ ከማድረግ ብዙሃኑን በመረጃ ስርጭት ውስጥ የራሳቸው አበርክቶት እንዲኖራቸው በአጠቃላይ ድሮ ፕረስ ፍሪደም ነው የምንለው። ምክንያቱም ፕሬሱ ወይም ሚዲያው ነፃነት ይፈልጋል ነው። ዛሬ ሁሉም ዜጋ ሀሳቡን በነጻነት የማሸራሸር መረጃ የማሰራጨት የመቀበል ነጻነት ቴክኖሎጂው ራሱ ሰጡታል። ስለዚህ ይሄ ቴክኖሎጂ ትልቅ እድል ነው የፈጠረው። በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳዮች ላይ መረጃዎች በፍጥነት በብዛት እንዲሰራጩ መልካም አጋጣሚ ምቹ ሁኔታ ፈጥሯል። ይሄ ምቹ ሁኔታ ደግሞ ያለ ራሱ እንከን አይደለም የሚመጣው። በአንድ በኩል በጣም የመረጃ ኦቨርሎድ አለ ዜጎች የሚዲያ ሊትሬሲ ወይም የመረጃ ኮንሳምፕሽናቸውን መረጃ አቀባበል ስርዓታቸውን ማስተካከል እዛ ላይ ግንዛቤ ማስጨበጫ መድረኮች፣ ስራዎች መስራት በጣም አስፈላጊ ነው የሚሆነው። ከዘመኑ ጋር አብሮ መዘመን ሲባል እነዚህንም ጭምር የሚዲያ ሊትረሲ የምንለውንም ጭምር በሚዲያዎችም በዜጎችም ዘንድ ማስረጽ ያስፈልጋል። እንዴት መረጃ እጠቀማለው ከየት ነው መረጃውን የማገኘው መረጃው ትክክለኛና ሀቀኛ መሆኑን እንዴት ነው ማረጋግጠው የሚሉ ጉዳዮች ላይ ሰፊ የሆነ ስራ መሰራት አለበት በዚህ ዘርፍ ደግሞ መገናኛ ብዙሀን ባለስልጣንም ሌሎች ባለድርሻ አካላትም ሰፊ የሆኑ ስራዎችን ሊሰሩ ያስፈልጋል በሌላ በኩል ለእኛም ፈተና የሆነብን ለሀገርም ለሌሎች ሀገራትም ጭምር ፈተና የሆነው ነገር ይሄ ሌጋሲ ሚዲያ የምንለው ልክ እንደናንተ ያለው ይሄ ትራዲሽናል ቴሌቪዥኑ ሬዲዮ አጠቃላይ ብሮድካስተሮች እና ፕሪንት እየተፈተኑ ያሉበት፣ ለእኛም ስራችን ደግሞ እንደዚሁ በጣም ማሰብ የሚፈልገው ነገር ቴክኖሎጂ ያመጣው ወይም ሶሻል ሚዲያዎች በኩል ያለው የመረጃ ስርጭት ከፍጥነቱና ብዙሃኑን ተደራሽ ከማድረጉ ጋር ተያይዞ የሌጋሲ ሚዲያው ወይም ደግሞ ትራዲሽናል ሚዲያው በአንዳንድ በኩል የታብሎይድ ይሄ ዝም ብሎ የሀሜት እና የወሬ ማቀባበል አይነት ባህሪ እየተስተዋለበት መጥቷል። ይሄ ክሊክ ቤት የምንለውን ሶሻል ሚዲያ ላይ ወይም ሌሎች የኢንተርኔት አማራጮች ላይ መረጃዎችን ብዙ ሰው እንዳያቸው ሲባል ብቻ ገንዘብ ለማግኘት ሲባል ብቻ በጣም ሰንሴሽናል የሆኑ ስሜት ቆስቋሽ፣ ምንም ዴፕዝ የሌላቸው ነባራዊ ሁኔታን ያላገናዘቡ፣ ኮንቴክስትን አውድን ያላገናዘቡ መረጃዎችን የሚያሰራጩበት ሁኔታ አለ። ይህንን ከመታገል ከመፍታት አንጻር በሁሉም አካላት ዘንድ ሰፊ ስራ ይጠይቃል። ሀሰተኛ መረጃና ጥላቻ ንግግርንም ለመከላከል ኦልሬዲ የወጣ አዋጅ አለ። ያንን አዋጅ ለማስፈጸም የሚያግዙ ደንቦችም እንደዚሁ መውጣት ይኖርባቸዋል፣ እና በዚህ መልኩ ምሉዕነት ያለው መፍትሄ የሚፈልጉ ቻሌንጆች ነገሮች አሉ። ነገር ግን ቴክኖሎጂ እናመሰግናለን። አቶ ዮናታን ተስፋዬ መገናኛ ብዙሀን ባለስልጣን ምክትል ዋና ዳይሬክተር መልካም ጊዜ።